በስማአብ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም፣ ሚያዝ አራት፣ በዝች ቀን የከበሩ ፊቅ ዳኪዎስ ኤርሞ፣ ሌሎችም ብዙዎች ሰዎች፣ ሴቶችና ወንዶች ደናገሎች በሰማይትነት አረፉ። ሊህም ቅዱሳን በታላቁ ቆስጠንጢኖስና በልጁ ዘመነ መንግሥት የጣዖታትን ቤቶች አፍርሰው ጣዖታትንም ሰብረው አቃጥለው በቦታቸውም አብያተ ክርስቲያናትን ሠርተው አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእመቤታችን በቅድስት ድንግል ማርያም ስም በሌሎችም በብዙዎች ቅዱሳን ስም ታቦትን ሰይመው ነበር። ከሃዲ ዮልያኖስን በነገሰ ጊዜ የጣዖትን አምልኮ አቆመ። የጣዖቱንም ካህናቶች አከበራቸው። ብዙዎች ክርስቲያኖችንም አስገደለ። የሊህ ቅዱሳን ዜናቸው አስቀድሞ በጣዖታት ቤቶች ላይ ያደረጉትም ጣዖታትን እንደ ሰበሩ ሁሉም ተሰማ። ይዘውም ጽኑ ስቃይን አሰቃዩዋቸው። ብዙ ቀንም ሲሰቅሏቸውና ሲገርፏቸው ቆዳቸውንም በሾተል ሲሰነጥቁ ኑረው በኋላም ቸብቸቧቸውን በሰይፍ ቆረጡ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለክሙ ፊቅጦር ወሮዳኪዎስ ወኤርሞ ምስለ እድ ዋነ ዘተጋደልክሙ በተቃድሞ ወታገስክሙ ደርገ ለመስተረ ሀጺን ህማሞ በአስማቲክሙ ቶስሄ ስሞ ላበ ምኔት ይሳቅ አነብብ ሰላሞ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ሚያዝያ አምስት በዘች ቀን የካህኑ የቦዝ ልጅ ታላቅ ነቢይ ሕዝቅኤል አረፈ። በዘች እምለት የአፍላሚ የታወድራ የመነኮስ አርሳኒና የዋስሊድስ የገድላቸው መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል ከምትሆን ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ረዴትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር። አሜን ዛቅረብኩ ማሌታ ዘኪራይ ላፈ ምለተ ጸምዱከ ዘልፈ ለላነበብ ተወከ ዘንዴቴ መጽሐፈ